ስድስተኛና ስምንተኛ ክፍል ሚኒስትሪ ተፈታኞች ለፈተና በጣም የሚጠቅሟችሁን ሾርትከቶች እያሳያችሁ ነው። ዛሬ ክፍል ሁለት ነው። በሰባት የሚካፈሉ ቁጥሮችን እንዴት ነው በቀላሉ የምትለዩቸው? እንግዲህ የተካፋይነት ሕግ ላይ በሰባት መካፈል የሚችሉ ቁጥሮችን እንዴት መለየት እንዳለባችሁ መጽሐፋችሁ ላይ የተነገራችሁ ነገር አለ። ባለ ሁለት ሆሄና ባለ ሶስት ሆሄ ቁጥሮች ከሆኑ ተብሎ ማለት ነው። መጽሐፋችሁ ላይ ያለውን ነገር እኔ ዛሬ በቀላሉ አሳያቸዋለሁ። መጽሐፋችሁ ላይ የተነገራችሁ ነገር አለ። ከዛ በጣም የቀለለ ዘዴ ዛሬ አሳያቸዋለሁ። መጽሐፋችሁ ላይ ባለ ሁለት ሆሄ ቁጥር ሲሆንና ከሁለት ሆሄ በላይ ቁጥር ሲሆን እንዴት አድርጋችሁ መስራት እንዳለባችሁ ብሎ የተለያዩ ዘዴዎችን የነገራችሁ፣ መጽሐፋችሁ ላይ ያለውን ዘዴና እኔ ዛሬ የማሳያችሁን ሾርት ከት እያነጻጸርኩ አሳያችኋለሁ። መጨረሻ ላይ እናንተው ራሳችሁ ሾርትከቱ ምን ያክል ፈጣንና ቀላል ዘዴ እንደሆነ የምትመሰክሩ ይሆናል። ለፈተና በጣም እንደሚጠቅማችሁ ታያላችሁ። በሰባት ተካፋይነት ይልና መጽሐፋችሁ ላይ ይህ ባለሁለት ሆሄ ነው። ባለሁለት ሆሄ ሙሉ ቁጥር ይላል። በሰባት የሚካፈለው የአስር ቤት ሆሄው በሦስት ተባዝቶ ውጤቱ ከባለ አንድ ቤት ሆሄው ጋር ተደምሮ ድምሩ በሰባት ከተካፈለ ብቻ ነው ይላል። ለምሳሌ ልና ው ዘጠና አንድ ይላል። ዘጠና አንድን እንውሰድ ይላል። ዘጠና አንድን እንውሰድና መጽሐፋችሁ የሰራበትን መንገድ እ ዘጠና አንድ ይልና በመጀመሪያ ደረጃ አስር ቤት ላይ ያለችዋን ሆሄ ማለት ዘጠኝን በሶስት አበዟት አላችሁ። ዘጠኝ ሲባዛ በሶስት 27 ይመጣል። ቀጥላችሁ ደግሞ ሃያ ሰባት ላይ አንድን ትደምሯት አላችሁ። እሺ፣ አንድ ቤት ላይ ያለችዋ ቁጥር አንድ አደለች። ስለዚህ አንድን ትደምሯት አላችሁ። ሃያ ሰባት ሲደመር አንድ ስንት ነው? 28 ነው። ራይት። ስለዚህ አሁን 28 ለሰባት መካፈል ይችላል አይደል? ያ 28 ለሰባት ሲካፈል አራት ስለሚመጣ 28 ለ ለሰባት ያለቀር ይካፈላል። ያ ማለት ዘጠና አንድም ለሰባት ያለቀር ይካፈላል ማለት ነው። ኦኬ፣ እኔ ደግሞ ሾርትከት የምለውን ላሳያችሁ። ዘጠና አንድ ስትባሉ በቃ በቀላሉ የመጨረሻዋን ሆሄቺ አንድን ለይዋት። ከዛስ አንድን በሁለት አባዟት። አንድ ሲባዛ በሁለት ስንት ነው? ሁለት አይደል? አሁን ኑና ሁለትን ከዘጠኝ ላይ ቀንሷት። በቃ ዘጠኝ ሲቀነሱ ሁለት ሰባት አይደል? ሰባት ለሰባት ያለ ቀሪ መካፈል ይችላል አይደል? አንድ ይመጣል። ያ ማለት ዘጠና አንድም ለሰባት ያለ ቀሪ ይካፈላል ማለት ነው። ሉክ እንግዲህ ከሁለቱ አሁን በፍጥነት መልሱ ላይ የሚያደርሳችሁ ዘዴ የትኛው ነው? ይሄኛው አይደል? ስለዚህ በቃ ፈተናችሁ ላይ ጊዜያችሁን ኢፌክቲቭሊ ለመጠቀም የምትፈልጉ ከሆነ ይህንን ዘዴ ተጠቀሙት። መጽሐፋችሁ ላይ ባለ ሶስት ሆሄ ከሆነና ወይም ከሶስት በላይ ሆሄ ካለው ቁጥሩ በሰባት እንደሚካፈል እንዴት ማረጋገጥ እንዳለባችሁ ሌላ ዘዴ የነገራችሁ ባለ ሁለት ሆሄ ላይ ከነገራችሁ ዘዴ የተለየ ማለት ነው። ይኸውላችሁ ባለ ሶስት ሆሄ ሙሉ ቁጥር ወይም ከዚያ በላይ ያሉ ሙሉ ቁጥሮች በሰባት የሚካፈሉት ከአንድና ከአስር ቤት ሆሄዎች ውጪ የሚገኙት ሆሄያት አቀማመጣቸው ሳይቀያየር በሁለት ተባዝተው የሚገኘው ውጤት ከመጨረሻዎቹ ባለ ሁለት ሆሄያት የአንድና የአስር ቤት አቀማመጣቸው ሳይቀያየር ተደምረው ድምሩ በሰባት ከተካፈለ ብቻ ነው ይላል። ለምሳሌ ሁላችሁ 2415ን ይሰጣችሁና በመጀመሪያ 24ን ማለት ከአንድ ቤትና ከአስር ቤት ውጪ ያሉትን ሆሄያት በሁለት አባዟቸው ይላቸዋል። ሶ 24 ነች አደለ፣ ከአንድ ቤትና ከአስር ቤት ውጪ ያሉት ወያት 24 አደል? ሲባዛ በ2 48 ይመጣል። ከዛ ከ15 ጋር ድምራችሁ፣ ያ ውጤት ለሰባት መካፈል ከቻለ ቁጥሩም ለሰባት ይካፈላል ማለት ነው፣ ነው የሚላችሁ። ኦኬ ሶ በቀላሉ እኔ እንዴት እንደምትሰሩ ታሳያቸዋለሁ። እኛው ሾርት ከት ከዚህ በጣም የቀለለ ሾርት ከት ማለቴ ነው። ሶ መጽሐፋችሁ ላይ 2415 የሚል ምሳሌ ነው የሰጣችሁ ስለዚህ አሁን ከአንድ ቤትና ከአስር ቤት ውጭ ያለው ይሄ ቁጥር ነው አይደል? 24። 24ን በሁለት አባዙታላችሁ አላችሁ። በሁለት ሲባዛ 48 ነው። ከዛ 48ም ሲደመር 15 ታረጋላችሁ ማለት ነው። 48 ሲደመር 15 63 ነው። ስለዚህ 63 ለ7 ያለ ቀሪ መካፈል ስለሚችል 2415ም ለ7 ያለ ቀሪ ይካፈላል ማለት ነው ትላላችሁ። ነው እንግዲህ መጽሐፋችሁ ላይ ከዛ ይልቅ በጣም በጣም ቀላል ዘዴ አለ። የትኛው ይሄው በቃ ራሱ ነው ምንም ባለ ሁለት ሆሄ ከሆነ ከሁለት በላይ ሆሄ ከሆነ የሆሄው ብዛት የፈለገ ሊጨምር ይችላል በቃ ይህንኑ ዘዴ በመጠቀም በቀላሉ አንድ ቁጥር ለሰባት ይካፈላል ወይስ አይካፈልም የሚለውን መለየት ትችላላችሁ ኦኬ ሰው ለምሳሌ አሁን ሁለት መቶ ሰላሳ አንድ ብትባሉ እንዳልኳችሁ ቅድም የመጨረሻዋን ሆሄ ለያት አንድ ደቻል በሁለት አባዟት አንድ ሲባዛ ሁለት ሁለት ሆናለች አለ ሁለትኑና ከሀያ ሦስት ላይ ቀንሱት

231 ደግሞ ይሄው እዚህ ጋር አይተነዋል ለሰባት የሚካፈል ቁጥር እንደሆነ አረጋግጠናል ከፈለጋችሁ የሚማረግ ትችላላችሁ መሰላችሁ 231 ላይ የመጨረሻዋ ሆሄ አንድ አደለች አሁንም አንድን ለዩ ሆሄው አሁንም ብዙ ከሆነ ልክ እንደዚህ ይህንን ውስቴፕ እየተከተላችሁ ትንሽ ቁጥር እስከሚመጣላችሁ ድረስ መቀጠል ትችላላችሁ ኦኬ ሶ አንድን ከ23 ላይ መቀነስ ነው አይደል 23 ሲቀነስ አንድ ደግሞ 21 ይሆናል 21 ለሰባት መካፈል ስለሚችል 2415 ለ7 መካፈል ይችላል ትላላችሁ ማለት ነው ስለዚህ የትኛው ዘዴ ነው የሚቀለው? ይሄኛው ዘዴ አይቀልም። እኔ ያሳየኋችሁ ሾርት ከት ነው። እንደገና ደግሞ ባለ ሁለት ሆሄ ከሆነና ከሁለት በላይ ሆሄ ከሆነ ተብሎ ሁለት የተለያዩ መንገዶችን ማወቅ አይጠበቅባችሁ። አንዱን ዘዴ በሁለት ሆሄም ይሆን በሶስትም ሆሄ ይሁን የሆሄው ብዛት እንደፈለገ ሊጨምር ይችላል። ይህንኑ ራሱ ዘዴ መጠቀምና መስራት ትችላላችሁ፣ በቀላሉና በአጭሩ ጊዜያችሁን በቆጠበ መልኩ ልላችሁ ነው። ወደ ቀጣዩ እንለፍ። አሁን ደግሞ ማሳያችሁ ክፍልፋዮችን በቀላሉ የምታወዳድሩበትን መንገድ ነው። እንግዲህ ሶስት ሰባተኛ እና አራት ዘጠነኛ ይላል አደለ። ሶ እነዚህ ሁለት ክፍልፋዮችን ለማወዳደር የተለመደው መንገድ አለ። እኔ ዛሬ ማሳያችሁ ሾርት ከት አለ። እንደተለመደው ሁለቱን እያነጻጸርኩ አሳያችኋለሁ። ኦኬ ሶ ሶስት ሰባተኛን በመጀመሪያ በዘጠኝ ታበዛላችሁ። በመጀመሪያ የተለመደውን መንገድ ላሳያችሁ። ሶስት ሰባተኛን በዘጠኝ ታበዛላችሁ። ሶስት ሰባተኛ ታይም ዘጠኝ፣ ታይም ዘጠኝ ሁለቱንም ለአሉንም ታቱንም ነው የምታበዙት። ይህንን ቀጥላችሁ ደግሞ አራት ዘጠነኛን በሰባት ታበዛላችሁ። አራት ዘጠነኛ ታይምስ ሰን ታይምስ ሰን ታደርጋላችሁ። ይህንንም ግሩፕ አርኩት። ከዛስ ሶስት ሲባዛ በዘጠኝ ስንት ነው? ሀያ ሰባት ራይት። ሀያ ሰባት ኦቨር ሰባት ሲባዛ በዘጠኝ ስንት ነው? ሰባት ሲባዛ በዘጠኝ ደግሞ ስልሳ ሶስት ነው። ኦኬ ከዛ አራት ሲባዛ በሰባት ስንት ነው? አራት ሲባዛ በሰባት ደግሞ ሀያ ስምንት ነው። ዘጠኝ ሲባዛ ሰባትስ ዘጠኝ ሲባዛ ሰባት አሁንም 63 ነው። ስለዚህ አሁን የሁለቱንም ክፍልፋዮች ታህቶቻቸውን ወይም ዲኖሚኔተሮቻቸውን አንድ አይነት ቁጥር አደረጋችሁ፣ 63 63። ስለዚህ በቃ ከእናንተ የሚጠበቀው ከላያሉትን ቁጥሮች ማለት ለአሎቹን ማወዳደር ብቻ ነው፣ 27 እና 28። 27 ከ28 ታንሳለች አይደል? ስለዚህ መሀል ላይ መቀመጥ ያለበት የአንሳል ምልክት ነው ማለት ነው። ሶ መልሱ ይሄኛው ነው የአንሳሉ መሀል ላይ መቀመጥ ያለበት ማለት ነው። ኦኬ ይህንን ተከትላችሁ በትክክል መልሱን ማምጣት ይቻላል። ግን ደግሞ ከዚህ በጣም የቀለለ ዘዴ አለ። የትኛው ይበልጣል ስትባሉ፣ ክሪስክሮስ አድርጉት። በቀ ሶስትን ከዘጠኝ ጋር አብዙ ስንት ይመጣል? ሶስትና ዘጠኝ ሲባዙ ስንት ይመጣል? 27 ራይት። ቀጥላችሁ ደግሞ ሰባትን ከአራት ጋር አብዙ 28 ይሆናል አይደል? ሶ 27 ከ28 ያንስ የለ። ሶ መሀል ላይ የአንሳል ምልክት ነው መቀመጥ ያለበት ማለት ነው። መልሱ ይኸው ያንሳለው ማለት ነው። ተመልከቱ እንግዲህ ሁለቱንም መንገዶች ተከትላችሁ መልሱን ማግኘት ይቻላል። ነገር ግን ከዚህ መንገድ ይልቅ ይሄኛውን መንገድ መጠቀም ይሄኛውን ዘዴ መጠቀም በጣም በአጭሩና በቀላሉ በፍጥነት መልሱ ላይ እንድትደርሱ ይረዳቸዋል። ለፈተና እንዲህ እንዲህ አይነት ብልጠቶችን መጠቀም አለባችሁ። ጊዜያችሁን ለመቆጠብ እና ኢፌክቲቭሊ ለመጠቀም ልላችሁ ነው። በሶስተኛ ደረጃ ደግሞ ማሳያችሁ ሾርትከት ቁጥሮችን እንዴት በቀላሉ ለአምስት ማካፈል እንደምትችሉ ነው። የተለመደውን መንገድና እንደገና ደግሞ እኔ ዛሬ ማሳያችሁ ሾርትከት እያነጻጸርኩ ማለት ነው። ኦኬ ለምሳሌ እንበልና ስልሳ ሲካፈል ለአምስት ኦኬ የተለመደውን መንገድ መጀመሪያ ላሳያችሁ። ስልሳ ሲካፈል ለአምስት ትላላችሁ አይደል። ከዛ ስድስትን ለአምስት በማካፈል ትጀምራላችሁ። ስድስት ሲካፈል ለአምስት አንድ ጊዜ ይደርሳል አይደል። አንድ ሲባዛ በአምስት አምስት ይሆናል። ከዛ ስድስት ሲቀነስ አምስት አንድ ይቀራል። ከዛ ዜሮን ታወርዷታላችሁ አላችሁ ወደታች አስር ትሆናለች። ከዛ አስር ሲካፈል ለአምስት ሁለት ጊዜ ይደርሳል። ሁለት ሲባዛ በአምስት አስር ይሆናል። Premises, 1, 10 ሲቀነስ 10 ዜሮ ይሆናል። ስለዚህ ጨርሳችኋል ማለት ነው። መልሱ 12 ይሆናል። ይህ የተለመደው የማካፈል መንገድ ነው። ግን ከዚህ በጣም የቀለለ መንገድ እንዳለ ብነግራችሁስ ይውላችሁ 60 ሲካፈል ለ5 ስንት ነው ስትባሉ? በመጀመሪያ 60ን በሁለት አባዟት 60 በሁለት ሲባዛ ስንት ነው 120 አይደለም። ከዛ በቃ ዜሮ አጥፏት መልሱ 12 ነው። የትኛው ይቀላል? ሲምፕል እና አጭር መንገድ አደለም። ሶ ፈተና ላይ እንደዚህ አይነቱን ዘዴ በተጠቀሙበት በጣም አሪፍ ነው። ማንኛውም ቁጥር ሲገጥማችሁና በአምስት አካፍሉ ስትባሉ መጀመሪያውን ቁጥር በሁለት አባዙት፣ ከዛ የመጨረሻ ሆሄ ዜሮ ከሆነ ዜሮን አጥፏት። የመጨረሻ ሆሄ ዜሮ ደግሞ ካልሆነ አንድ ወደኋላ ኑና ነጥብ አድርጉበት። ለምሳሌ ልንገራችሁ፣ 48 ሲካፈል ለአምስት ስንት ነው ብትባሉ፣ ኦኬ ይህንንም የተለመደውን መንገድ በመጀመሪያ ላሳያችሁ። 48 ሲካፈል ለአምስት አደርጋላችሁ። 48ን ለአምስት አካፍሉ ዘጠኝ ጊዜ ደርሳል። 9 ሲባዛ በአምስት አርባ አምስት ይሆናል አይደል? ከዛ ሶስት ይቀራቸዋል። አርባ ስምንት ሲቀነስ አርባ አምስት ሶስት ይቀራል። ከዛ ሶስት ከአምስት ስለሚያንስ ዜሮ እንሰጠዋለን ሰላሳ እናደርገዋለን። ለሶስት ግን ዜሮን ስንሰጥ ከላይ ደግሞ ነጥብ ማድረግ አለብን አይደል? አሁን ሰላሳ ሲካፈል ለአምስት ስድስት ጊዜ ደርሳል። ስድስት ሲባዛ በአምስት ሰላሳ ይሆናል። ሰላሳ ሲቀነስ ሰላሳ ዜሮ ይሆናል። ስለዚህ በቃ ጨርሳችኋል። መልሱ ዘጠኝ ነጥብ ስድስት ነው ማለት ነው። ኦኬ ነገር ግን ቅድም ያሳየዋችሁን ዘዴ እስከተጠቀማችሁ 48ን በቃ በሁለት አብዟት። 48 በሁለት ሲባዛ ስንት ነው? 96 አይደለ? ከዛ በኋላ አንድ ወደ ኋላ ትመጡና ነጥብ አድርጉ መሀል ላይ መልሱ ስንት ይሆናል? 9.6 ይሆናል ማለት ነው። ሉክ እንግዲህ ምን ያክል ጊዜያችሁን ሴቭ እንደምታደርጉ ይሄኛውን መንገድ ተከትላችሁ ከሰራችሁ። ስለዚህ ወላችሁ ሁለቱንም መንገዶች ተከትላችሁ መስራት ትችላላችሁ። ግን አሁንም ደግሜ ልንገራችሁ ፈተና ላይ ስትሆኑ ጊዜያችሁን እንዴት ኢፌክቲቭሊ በአግባቡ መጠቀም እንዳለባችሁ ነው ማሰብ ያለባችሁ። ስለዚህ ልክ እኔ ዛሬ እንዳሳየዋችሁ ያሉ መልሱን በፍጥነት የሚሰጧችሁን ሾርት ከቶች ማወቅ አለባችሁ። እንግዲህ ለዛሬ ያስኩላችሁ ሾርት ከቶች እነዚህን ይመስሉ ነበረ። አሁንም አላበቃም፤ የማወቃቸውንና ለፈተና ይጠቅሟቸዋል ብዬ የማስባቸውን ሾርት ከቶች ልክ እንደዚህ እየሰራው ቪዲዮ ዩቲብ ላይ ለቅላቸዋለሁ። ሶ እስካሁን ድረስ ሰብስክራይብ አድርጋችሁ የዚህ ዩቲብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ አድርጉትና ቤተሰብ እንሆን። ሌሎችም ጋር ቢደርስ ይጠቀሙበታል ብላችሁ ካሰባችሁ ደግሞ ይህንን ቪዲዮ ላይክ አድርጉት፣ ሼርም አድርጉላቸው ለምታውቋቸው ሰዎች። ኔክስት ታይም ሳገኛችሁ ሌላ እናንተን የሚጠቅም ነገር ይዤላችሁ እመጣለሁ። እስከዚያው ሰላም ቆይ